እያንዳንዷ ቃል የምነግር ነገር ውሸት ካለባት ልሳኔ መዳኔል የሚዝጋው ሳጥናኤል ነኝ። እናትሽን ሳስገብራት የኖርኩ የመጨረሻ ጊዜ ማስጠንቀቂያ፣ ብዙ ከብሏል። ዛሬ ማስጠንቀቂያው በተለይ ሚሄ ተገበረ ተገበረለትም አልተገበረለትም። በስመ አብ ወልድ በመንፈስ ቅዱስ አህዷ መላካሜን። ሰላም ተወዳጆች በመላ ዓለም የምትገኙ ውድ የልዳ ሚዲያ ተከታታዮች በመላ ዓለም ሆናችን ፕሮግራሙን የተከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ ለየት ለየት የተባሉ ቪዲዮዎች መተናል። ምን አዲስ ነገር አለ የሚለውን ለእናንተ ይዘላችሁ መተናል። እናንተ ደግሞ ከኛ ጋር ስትሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሮግራሙን ለብዙ ሰዎች እንድታደርሱ ከወዲሁ ጥሬን አስተላልፋለሁ። እንግዲህ በአዳዲስ ቪዲዮ ነው ዛሬ በእናንተ የመጣ ነው። ምንድነው በሶሻል ሚዲያ ብዙ ሰዎች ሲቀባበሉበት የነበረ አለ። ይህም ደግሞ ምንድን ነው? ይህ አለ አዲስ ነገር የሚለውን በሚዲያ እየተወሩ ያሉ ነገሮችን ሰምተን እንመለስ። ከሚች ደብረገነት ቅድስት ጉራ ማርያም እግዚአብሔር ቤተክርስቲያን አጥር ግቢ ውስጥ ነው ያለ ነው። የመጨረሻ ጊዜ ማስጠንቀቂያ ብዙ ከብሏል። ዛሬ ማስጠንቀቂያው በተለይ ለሮሜ ባህል ምግብ ቤት ለምትባለው ህዝበ ክርስቲያን ታቋታላችሁ፣ ሁላችሁም በራሷ ፔጅ ከፍታ ስውሯ ማርያም ማስተዋወቅ መልካም ነገር ነው። ስለዚህ ሰበካ ጉባኤውን ምንም ነገር ሳትጠይቅ ምንም ነገር ሳታደርግ፣ ምንም ነገር መርስ ሰጥቷት። በተለይ አካውንቱ ትክክል አይደለም። ቤተ ክርስቲያን በኋላ እንዞርበታለን፣ እናየዋለን። ይሄኛው ያለው የነበረው ቤተ ክርስቲያን ነው። ቤተ ክርስቲያን ወደኋላ አለ በኋላ ዞረ እናየዋለን። እሱም ይታያል። ስለዚህ ያ አካውንት ትክክለኛ አካውንቱ የእመቤታችን የቅድስት ስጉራ ማርያም ህንጻ ቤተ ክርስቲያን ማሰሪያ አካውንት ነው። ሰበካ ጉባኤ አምኖበት በከሌ በከሌ በከሌ ይሁን ተብሎ አምኖበት የተከፈተ አካውንት ነው። በዚህ ዙሪያ ላይ ሌቦች ናቸው። የአባቶችን ስም በማጥፋት በተለይ አባቶ ወይ እንደዚህ ያደርጋሉ። ከአውደ ምረት ብር ይወስዳሉ። ማንም ብርን የሚወስድ የለም። ትክክለኛ የምሰጡት ህዝበ ክርስቲያን ብሩ መጥቶ እዚህ አውደ ምረት ላይ ይገባል። ስለዚህ ያም የቤተ ክርስቲያኑ ህንፃ አካውንት አለ። እሱ ደግሞ ትክክለኛ እናየዋለን። ቤተ ክርስቲያኑ ይሄ ሁሉ የሚገባው ቤተ ክርስቲያኑ እየተሰራበት ወደ አንድ ሺህ እንትን ላይ ካሬ ሜትር ላይ ያረፈ ቤተ ክርስቲያን ነው። እጅግ በጣም ሰፊ የሆነ ቤተ ክርስቲያን ማለት ነው። አሁን ወደ አመት ሆኖታል ተተጀመረ የእሱ ህንፃ ማሰሪያ አካውንት ነው ማለት ነው። ስለዚህ ሂሳብ መጠየቅ ካለባችሁ ይሄ ነገር ተበልቷል ተጠጥቶበታል የሚለው ነገር ካለ መታችሁ ትክክለኛ ሰበካ ጉባኤውን ማማከር ትችላላችሁ ማለት ነው። ስለዚህ አባቶች አውቃሉ፣ ሰበካ ጉባኤዎች አሉ። እያንዳንዳቸው መርስ ይሰጡበታል። ስለዚህ ይህ አካውንት ትክክለኛ አካውንት የቤተክርስቲያኑ ህንፃ ማሰሪያ አካውንት ነው አይደለም። የሚል ነገር እኛ ከእኛ ሳይወጣ ለሷ መልስ ለመስጠት ነው። ስለዚህ አውግዘናታል፣ ተይ በለናታል። ይሁን ወደ ከአርባ በላይ አባቶች ያሉበት ገዳም ነው። ብዙ አባቶች አዝነዋል። በቃ ይሄንን ገዳም በዚህ አይነት ዙሪያ ስሙ ማጥፋት፣ በተለይ አባቶች፣ በተለይ የበሰው እምነቱ ስንት ሰው የዳነበት ዘ ቦታ ላይ ስንት ተጨጓራ በሽታ የተፈወሰበትን አይደለም፣ ብር ለመሰብሰብ ነው እያለች የምታወራው ነገር ትክክል አይደለም። እኛ ይሄንንም አዝነናል። ስለዚህ ይሄንን መልስ እንዲሆናት ነው። ይሄው እኛ ይሄን መልስ ሰጠናታል ከእንግዲህ በኋላ ተስውሯ ማርያም ላይ አለምንም ጥያቄ አለምንም ጥያቄ። ማንም ሰው ካይፈቀድለት የራሱ ፔጅ አለው። ማንም ነገር በእያንዳንዱ በግል ሚዲያ ላይ ማስተዋወቅ አይቻልም። የራሱ የገዳሙ ሚዲያ አለው፣ በዛ መተዋወቅ ይችላል። በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተ ክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት፣ የገዳሙ ጉዞ አባቶቼ ዛሬ ያሉ እዚህ በመካከላችን፣ ብዙን ነገር አባቶቻችን የገዳሙ አባቶች ነግራቸዋል። ይህ ጉዞ ጉዞ ትክክል አይደለም የገዳሙ አይደለም የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምዕመናን እባካችሁ፣ ምክንያቱም ሰው አጋንንት አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አቸኩሉ፣ ካባቶች ተረዱ። አባቶች የማይጠበቅ ነገር ስሰማ በጣም ነው ያዘንኩት። መደንገጥ ሳይሆን አዘንኩኝ። እኔ የጠየኩት ጥያቄ ሌላ ለጥያቄው መልስ መስጠት ነው ወይስ ውግዘት ነው የሚያስፈልገው? በዛ ላይ ቪዲዮን የለቀኩት ሌሊት ላይ መሰለኝ ሌሊት ላይ በኔትወርክ ምክንያት ሌሊት ይሁን ጠዋት አላወቅኩም። እና ምን ምን ተሰበሰቡና መንገዱ ዝግ ነው። ስውሯ ማርያም መንገዷ ዝግ ነው። ቤት ጋር ተሰብስበው እንዴት እንዴት ሆነው ማን ማን ተቀምጦ ለውግዘት በቃው። እመቤቴ በምታውቀው እውነቴን ነው የምነግረው። እያንዳንዷ ቃል የምነግርህ ነገር ውሸት ካለባት ልሳኔ መድኃኒዓለም ይዝጋው። እውነቴን ነው የምነግረው። ከዛ ተፈራርመው መጥተዋል። ምን ሆናችሁ ነው የቆያችሁት? ምንድን ነው የተፈጠረው ነገር ስል እንደዚህ እንደዚህ በቃ በቃ ጉዞ ለመቤቴ ነው የመሰለኝ። እኔም ከዛ ስጉባ ማርያም ገዳም የሚባል ፔጅ ተከፈተ። ፔጁን ማስተዋወቅ ጀመሩ። የጉዞ ገዳም የቁጥሩን ማስተዋወቅ ጀመሩ። ህዝብ መምጣት ጀመረ። ከዛ ህዝብ ሲመጣ ብሩ ለመቤቴ ማለት እያንዳንዱ የሚሰጠው ለመቤቴ ነው የመሰለኝ። ለምን የምግብም የምታዘጋጀው ራሷ ገዳሟ ስለሆነች እያንዳንዱ ሂሳብ ለገዳሟ ነው። ከዛም በምንነቀው መሰል እርስ በርስ መጋጨት ጀመሩ። በምንድነው የተጋጩ? በገንዘብ ነው። ለካ ገንዘቡ አንድ ግለሰብ ብቻ ነው የሚወስደው። አሁን ኃላፊ ነኝ ብላ ያለችው ልጅ ነች። ግለሰብ የምትወስደው ገንዘቡ እና እነዛ አልደረሳቸውም። በፐርሰንት ዝም ብሎ ነው የሚሰጣቸው። በአንድ ወር አንድ ሚሊየን ምናምን ያደራ ገንዘብ በእጄ ብቻ ነው የሰጠሁት፣ ከአካውንቷ ውጪ ማለት ነው። በእጄ ያደራ ገንዘብ ሰጠቻቸዋለሁ፣ ወርቅ ሰጠቻቸዋለሁ፣ ዶላር ሰጥቻለሁ፣ ሪያል ሰጠቻለሁ። ይሄ ሁሉ በጣም ብዙ ብር። ምዕመናኑ የአገረኛው ህዝብ አምኖብህ ሰበካ ጉባኤው አምኖብህ ነው አደለ ስትሾ ይህን ስራ የምትሰራው። ሌላኛው ነገር ደግሞ ምንድን ነው፣ በርሜል ቅዱስ ጊዮርጊስ ብዙዎች ተዘጋ እያሉ በሶሻል ሚዲያ ሲቀባበሉት ነበር። እንግዲህ በርሜል ቅዱስ ጊዮርጊስ ለአንድ ወር ያክል ጉዞ ከተቋረጠ በኋላ አሁን ላይ በድጋሚ እንግዲህ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 ይሄን ጨሌ ከእናቴ እንትን ብዬ በቃ በደጅህ ጥላለሁ ነበር ያልኩት። እንግዲህ ተመጣ። አሁን ኪዳን ምረት አሁን ኪዳን ምረት አንድ ወሬ ነው። አዲስ አበባ እንደመጣው ትኬት ቆርጬ በጥቅምት ያዘጠኛል ነበረ። ከዛ አሁን ሲራጅም አሁን በአሁኑ መጣው ማለት ነውና የው ትኬት ቆርጬ ሄድኩኝ። የው ይሄንን አንጫ አልኳት እናቴን ሰጠችኝ። ችግር የለውም ጣዩ እኔም እናታችን እኮ የሚገርም ነገር ገስታ ነው። ወይ ከያት ከምናምን አይደለም፣ በፍቃደኝነት ገስታ ጎረቤት ግጂ እስ ምጾም ምጸል ነበረች። ከዛ ስመጣ ጥጄ ይገልብኛል ምና ከዛ ጨሌ እኮ ነው። ለምን አትገዥም? ለምን አታመልክም ብለዋት ነው እንግዲህ ይሄን ተገስቶ። እንግዲህ በእኔ ስወለድ እኔ ሶስተኛ ልጅ ነኝ። እኔ ጋር ስደርስ እኔ ስወለድ ነው እንግዲህ ይሄን ማምለክ የጀመረችው። አሁን ይሄ ምን ያክል አመት ቅቤ ተቀብቷል፣ ሽቶ እንግዲህ በእኔ 20 ምናምን አመት እንግዲህ ቅቤ የተቀባ የተገበረለት አዳል ሞት ያለ በግ የሚያሳርድ ዳልቻ ስንዴ ዳልቻ ይባላል። አራሽ ገራሽ ይባላል። በግ ይታረድለታል፣ ቆሎ ይቆላለታል፣ ማሽላ በቃ ቅንጨ፣ ይሄ በቃ ይጎዘጎዛል። በስነ ስርዓት አለው። እንትን እንትን አሁን ህዳር በደንብ አድርጎ ነው የሚገበረው ነበር። የህዳር ምንድነው የሚገበረው? ህዳር አሁን ቅንጨ ይቀነጫል፣ እንቅቤ ይቀባል፣ ሽቶ ይገዛለታል። አሁን ደግሞ ኮ የሚገርም አሁን ህዳር 12 12 ወዲህ ነው አሁን ቅዱስ ሚካኤል አይደለም ሳያልፍ ወደዚህ ነበር የሚደረገው። ደግሞ እንደዛ ነው የሚያስገብራት። የራሱ ጊዜና ሰዓት አለው የሚያስገብራት። ያን ጠብቃ እናታችን ትገብርለታለች። ለምንድን ነው ስንላት፣ እናንተ እንዳትታመሙ እናንተን እኮ ይቆጣል። በቃ እንደዚህ እያለ ማለት ነው። እና እግዚአብሔር መስገን። ቅዱስ ጊዮርጊስ ደግሞ ሳጥናኤል ነኝ ድሜልኳና እናትሽን ሳስገብራት ብሎ አስረውልኛል። እግዚአብሔር። አዎ አሁን ማለት ነው። አዎ ትናንትና ማለት ነው ሳጥና አይልኝ እናትሽን ሳስገብራት የኖር ሳጥናኤል ይልባላለሁ አለ። ያሜር የተመሰገነ ይሁንና ንቃ ነው አሁን ይሄን እንግዲህ ለፊ አምጥቶኛ እሱ ሲፈቅድና ሲወድ ብዙ ጊዜ ብዙ ጊዜ አልቅሻለሁ። ሰማቱ በቃ ወሰደኛ አንተ ትችላለህ ነው ምሎ በቃ አንተ ትችላለህ። በቃ ሰይጣን እንዳያሸንፈኝ እርዳኝ እለው ነበረ። በቃ በሱ ፍቃድና ሲፈቅድልኝ ሲፈቀድልኝ መጣውኝ እና ሰው ሀገር ብዙ ጊዜ አስቀምጦኛል ላለመንጣት በቃ ሲታሰር መንፈስ ይታሰርልን ግሩፕ አለን ብያለሁ መንፈሳዊ ግሩፕ እዛ ሲታሰር አትሄድም ተሄደች ትጥለናለች እያለ ብዙ ጊዜ ነው መንገዴን የዘጋብኝ እንግዲህ ያው እግዚአብሔር የተመሰገነውን የሱ ፍቃድ ሲሆን ያው መጥቼ ይ መጣ በ ጸበሉን እንዴት አየሹ? እዛ በቪዲዮ ስታይ በጣም ከኛ ጋር የሚጓዙ ተጓዦቻችን እንግዲህ በስደት ዓለም የሚኖር እህት ወንድሞች ናቸው። በሚዲያ ነው የሚያውቁት። ና በርሜል ቅዱስ ጊዮርጊስን እንዴት አገኘሹ? እንደ ጠበኩት ነው እንደማየው እንደም በቃ ተፈውሰው እንደዚህ እንትን ሲሉ ምስክርነት ሲሰጡ በቃ እንደ ጠበኩት ነው ያገኙት። ምንም የተለወጠብኝ ነገር የለም። ብዙ ስለማይ ብዙ አያችኋለሁ። በቃ በተለቀቀ ቁጥር በተከታታይ ድራማ እንደዛ ነው የማያችሁና እንደጠበቅኩት ነው ያገኘሁት። በቃ ከመጠው ጀምሬ ሰኞ እለት አደለ ጀመረ ከሰኞ እለት ጀምረ ይሰወራሉ። ሰኞ እለትም ያው ማስከኞ እለትም ዛሬም እንደዚው ማለት ነው። እና እግዚአብሔር ይመስገን የጠየቁት ጥያቄ ተመልሶልኛል። አንደኛው ይሄ የነበረ የዚህም ተመልሶልኛል። እግዚአብሔር የተመሰገነ ይሁንስ። ብዙ እህት ወንድሞች አሉ በአህዛብ ሀገር የሚኖሩ ግን ታስረው የተቀመጡት በዚህ እናትና አባታቸው ይገብራሉ። እዛኛን እድላችን ይዘጋል፣ መንገዳችን ይዘጋል። እሱ ያሰድዳል መመለስ ግን እንድንመለስ ስንነቃበት ደግሞ በጣም ከባድ ነው። ፈተነው እንደዚያ አይባልም ሰይጣን እስከሚ እስከሚያቅተው ድረስ ይታገለናል። ሰይጣን ምን ስልጣን አለ? ስልጣን የለውም፣ ግን ይፈትናል የተሻለውን ያህል ያደርጋል ሰይጣን ስልጣን ባይኖረው ግን የተሻለውን ያህል ያደርጋልና ፈተናው ብዙ ነበረ፣ ግን በእግዚአብሔር ሁሉ ይቻላልና ያው እግዚአብሔር ይመስገን እዚህ ደረስኩኝ። መልካም በዚህ አጋጣሚ በሀገር ውስጥና ከሀገር ውጭ ሆኖ ይሄንን የሚከታተሉ እህት ወንድሞች አሉ። በጣም እኛ ጋን በመደወል እንደዚሁም በውስጥ መስመር የሚያወሩን የቤተሰብ ጣጣ ያለባቸው የተጨነቁ፣ ልክ ወደ ጸበል እንዳይመጡ ይሄ መንፈሱ እንዳይጋለጥ አውጥተው እንዳይጥሉት እናታችን ትሞታለች፣ ከብቶቻችን ይሞታሉ፣ እህት ወንድም ይሞታል፣ ግብርት ካልተገበረለት ቤተሰብ ይሞትብናል በማለት የሚፈሩ ማለት ነው። አንቺ አሁን ይህንን ይዘሽ ከቤት ስትወጪ የደረሰ ነገር አለ። ለሌሎች ሰዎችስ ምን አይነት መልእክት ማስተላለፍ ትፈልጊያለሽ? እኔ ማስተላለፍ የምፈልገው ይሄ ተገበረ ተገበረለትም አልተገበረለትም እሱ ምን ዛሬ ተገብሮ ነገ አንድ ቢጎልበት ማጥፋቱን አይተውም። ሳይጣን ሰይጣን ሰይጣን ነው። ተገበረለትም አልተገበረለትም ዋናው ዋኖ በቃ አውጥቶ መጣል እንጂ ቢገበረለትም ባይገበረለትም ትንሽዬ ነገር ሲቀር ሽቶ ሲጎልድ ራሱ በቃ ተገብሮልኛል ኮ ገብራልኛል ብሎ አይተውም። ይሄ እና ለመጨረሻና ለአንድ ጊዜ አውጥፎ መጣል ብቻ ነው። መልካም እንግዲህ እንደሰማችሁት ነው። እናንተስ ከኛ ጋር ለመጓዝ ምርጫችሁ ከሆነ በኤልሻ ደበጉ አድራጎትና መንፈሳዊ የጉዞ ማህበር ጋር መሳተት ትችላላችሁ። ኦልዳ ሚዲያ በርታ ከጎንህን ብላችሁ ደግሞ ሚዲያውን ማገዝ የምትፈልጉ ከስር የኢትዮጵያ ንግድ ባንክ አካውንት አለ። ሚዲያውን በዚህ በኩል መደገፍ ትችላላችሁ። አብራችሁ ስለቆያችሁ ከኔ ጋር ስለሆናችሁ ከለብስ አመሰግናለሁ። ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ እስከዛ መልካም ቆዩ።